ለሃይማኖቱ ደንታቢስ እንዲሆን እያደራ። ሰላም ሰላም። ጤና ይስጥልኝ። ውድና የተከበራችሁ የንቁሀን ሚዲያ ቤተሰቦች እንደምናላችሁ፣ እንደምስቆያችሁ አለው። እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ ቤተ ክርስቲያን አትፈርስም እናንተ ትፈርሳላችሁ ሲል ዘመድኩን በቀለ ያስተላለፈው መልእክት አለ፣ የማስደምጣችሁ ይሆናል። እንዲሁም ብፁዕ አቡነ ጴጥሮስ ያስተላለፉት መልእክት አለ። ብፁዕ አቡነ ሉቃስም ጠንካራ ያለ መልእክት ለምእመናን አስተላልፈዋል፣ የማስደምጣችሁ ይሆናል። ዛሬ እንግዲህ መግለጫ ወጥቷል የመስቀል በዓልን አስመልክቶ ከዛ መካከል ከተሰሙ የምስጋና ዜናዎች መካከል እንደዚህ ዘመን ለኦርቶዶክስ ተዋህዶ ቤተክርስቲያን የተመቸ ጊዜ የለም ሲሉ ብፁዕ አቡነ ሳውሮስ ገልጸዋል። ይህንንም ዜና የማስደምጣችሁ ነው። ኦርቶዶክሳውያን ሰምታችሁ የምትፈርዱ ይሆናል። ሌላኛው ግን ያልሰማችሁ ኦርቶዶክሳውያን ካላችሁ ይህም መረጃ በደንብ አድርጋችሁ ልሰሙት ይገባል ብዬ አስባለሁኝ። መስቀል አደባባይ የእመቤታችንን ስዕል አድኖ ይዛችሁ የምትወጡ ኦርቶዶክሳውያን ከወዲሁ ልትሰሙት የሚገባ መረጃ ነው። ይህን ነገር ማድረግ እንደማስችሉ ብፁዓን አባቶቻችን ተናግረዋል። ይህን ነገር ይዞ የሚሄድ ኦርቶዶክሳዊ ካለ ቀጥታ ወደ እስር እንደሚጣል ተናግረዋል። ብፁዓን አባወዲቃነ ጳጳሳ ማነው። ስለዚህ ጥንቃቄ አድርጎ ማለት ወዳለው ኦርቶዶክሳን ነገ የተሻለ ቀን ሲመጣ እመ አምላክን ወላዲተ አምላክን ከፍ እናደርጋታለን። መቼም ቢሆን ከልባችን ሊፍቋት አይችሉም። ዛሬ በልባችን ውስጥ ለእኛ ለኦርቶዶክሳን የቀረች የአምላክ እናት እመቤታችን ቅድስት ድንግል ማርያም ነገ የተሻሉ መልካም የሆኑ ለቤተክርስቲያን ቤተክርስቲያንን የሚወዱ መንገውን የሚጠብቁ ትክክለኛ አባት እንደምታመጣለን ተስፋለ። ነገር ግን ይህን ነገር የምታደርጉ ኦርቶዶክሳውያን ከወዱ ጥንቃቄ አድርጉ ማለት እወዳለሁ ማለት ነው። መረጃውን በደንብ አድርጋችሁ ላይክ እያደረጋችሁ ለመላው ኦርቶዶክሳን አዘሷቸው። ቅሚያ ካደረግኩት ቪዲዮ እንሄዳለን። ተከታተሉ። ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ። ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ። እንደ ወገኖች እናንተ ናችሁ እንዲያድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ለማኝ ሁሉ አስቁሙልን። በቤተክርስቲያን ቤተክርስቲያን እየፈረሰች ቤተክርስቲያን እናንጻልን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው በመፍረስ ጊዜ ምንድን ነው የሚሰራው? አንድ ተሃድሶ አድርጎ እንደገና ሀድሶ ህንፀታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ያ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ። ይፍቃይ ከዚህ ላይ እግዚአብሔር ይስጥልኝ። ምዕመናን እራሳችሁን ነጻታድሞለጣባሳ ዋና ንቅፋት የሆናችሁበት ምዕመናናችሁ ገንዘብ በመስጠት

ይሄ ቤተ ክርስቲያኒቷን ይጥላታል። ቤተ ክርስቲያን እንኳን ያጎድፋታ። ቤተ ክርስቲያኒቷን በክርስቶስ ደም የተመሰረተች ስለሆነች ኢምንት የለም። አሁን የሚታዩት ቤተ ክርስቲያኒቷን ላይ ውር ውር የሚሉ ገለባ ናቸው፣ ቢንቢ ናቸው፣ ትንኝ ናቸው። እሷ ዝሆናትና ናት ናት። ቤተ ክርስቲያን እናት ቤተ ክርስቲያን ምንም ባይረዳ ጆሮዋን እንዲህ ስትል የሚራገፉ ርጋፊዎች ናቸው። ቤተ ክርስቲያኒቷ በአለት ላይ የተመሰረተች ናት። የኔ ጫጫታ የኔ ብልጠት አሜ የዲዮ ቅልጥያኖ ሰይፍና እሳት ያልቻላት የኔሮን ቄሳር እሳት ያልቻላት የ የዮዲት ጉዲት እሳትና ሰይፍ ያልቻላት ያላጠፋት፣ የእግራኛ አህመድ ያሁሉ ናዳ ያሁሉ ጦር ያላጠፋት፣ የደርቦሽ የጣሊያን የፈረንሳይ ያሁሉ የእንግሊዝ ያላጠፋት፣ የደርግ የወያኔ የኢህአዲግ የሀይለማርያም ደሳሌ ድንፋታ ሰይፍ ስናይፐር ያላጠፋት፣ አሁን የአብይ አህመድ ይሄ ሁሉ መዓት ያላጠፋት እናት ቤተክርስቲያን ማንም ያጠፋት አላል ማንም ያጠፋት አለ? አትጠፋ፣ ምንም አጠፋ። በደሙ ነው የተመሰረተ። በአለት ላይ የተመሰረተች ቤተክርስቲያን ግዙፍ መርከብ ናት። ግዙፍ መርከብ፣ በመቶ የሚጋጣ ትናንሽ ማዕበሎች ናቸው። ሱናሚ ለምን አይሆንም? አይገለብጣት፣ መስራቿ ክርስቶስ ስለሆነ። በኋላ ግራኛ ምን እንትን የማዕበል ነው መጥቶ፣ ተላተመ፣ ተላተመ ሄደ። በቃ ፋሽሽት ኢጣሊያ መጣች፣ ተላተመች። የደብረ ሊባኖስ አንድ አራት ሺህ ካህናት ገደለች፣ እዛ ምናምን ገደለ ሄደች። ቤተክርስቲያን ላለች። ደርግ ቀማት ዘጋት፣ ለቤተክርስቲያን አለጅ እሱ ዚምባብዌ ነው፣ ፈረጠተ ተበተነ። የደርግ ሰዎች በሙሉ ባቅም ኑሯቸው ትዳራቸው ተበተነ። መለስ ዜናዊ ወያኔ እነሱ ተንቤ ተደብቃ ትግራይ ሆነ። እንደዚህ የአማራ የአማራ ማስ ሚዲያ ምዕራብ ትግራይን ወልቃይትን አማራ ክልል ብሎ ዘገበ። አላ ማጣራ አንሶ የሆኑ ድምጥ ማጥ ዋይ ዋይ ይላል። ማለት ቤተ ክርስቲያን አለች፣ ኢትዮጵያም አለች። ይሄንን ዛሬ የምነግራችሁ ነገር የሚያስፈራ መሆን አለም። ብዙ ሰዎች ወደ ጴንጤ እየሄዱ ነው ማለት ጥርግ ይበል። ብዙ ሰዎች ወደ እስላም እየሄዱ ነው ጥርግ ይበል፣ ጥርግ ይበል። አብ ያልተከለው ድሮ ይነቀላል። ቤተክርስቲያን ሁ ትቀጥላለች፣ ትቀጥላለች እና አባከሌ እንዲያርገ ና ይቀጥላል። ይራገፋል፣ እሱ ይሞታል። ሟምቶ ጠቁሮ ከስሎ ይሞታል። አባከሌ በለ፣ ብዙ ብሶ አቡነ ከሌ በለ፣ ይሞታል። ጧ ብሎ ፈንድቶ ይሞታል፣ ይረሳል። ቤተክርስቲያን ትቀጥላለች። ይህን ነው ማመን ያለባችሁ። ኦኬ፣ መረጃው እንደሰማችሁት ነው። ቤተክርስቲያን ይህ ሁሉ ነገር ተቋቁማ ያለፈች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬም አለች፣ ትናንትም አለች፣ ወደፊትም ትኖራለች። እኛ ግን እናልፋለን። ይቺ ቅዱስ ቤተክርስቲያን ግን እስከ ዘለዓለም ድረስ ትኖራለች። እሱም መስራቹ ክርስቶስ ኢየሱስ በደሙ የመሰረታት ስለሆነች ማለት ነው። እንግዲህ ቤተክርስቲያን ለማፍረስ የሚታገሉ በጣም ብዙዎች አሉ፣ ይታተራሉ። ነገር ግን አይሳካላቸው። እንግዲህ ወንድማቸው ዘመድኩን በቀለ ይህን ያለን እግዚአብሔር አክብርልን ዘመድኩን። ከዚህ ድቅድቅ ጨለማ ለመውጣት የእያንዳንዳችን፣ የእያንዳንዱ ግለሰብ፣ የእያንዳንዱ ማህበረሰብ፣ የእያንዳንዱ ተቋም ምንድነው መሆን ያለበት የሚለውን ይህን ማስቆም ይህንም በምናስቆምበት ጊዜ ብዙ ነገሮችን መተው ይኖርብናል። አንደኛ የሉኝታ ከኛ መውጣት አለበት። ምክንያቱም እየሞትን ስለሆነ ምክንያቱም እያለቅን ስለሆነ ኢትዮጵያዊ ኢትዮጵያ በኢትዮጵያዊነት ለመቀጠል ካስፈለገ አሁን ይሄ ያለው ነገር መቆም መቻል አለበት። በተለይም ኦርቶዶክሳውያን እንደ ኦርቶዶክስ በዓለም ላይ ስማችን እንኳን እንዲኖር ከፈለግን የማስቆሚያ ጊዜው አሁን ነው። አሁን ካልቆመ መቼም ቢሆን ኦርቶዶክሳውያን በኢትዮጵያ ምድር ላይ ስማቸውና ዘራቸው እንኳን ሊኖር አይችልም። ስለዚህ ዛሬ እዚህ ያላቸው ሁላችሁ ለዚህ በሞት አፋፍ ላይ ከሁሉም ተመርጦ ሞት ለቀረበበት ህዝብ ሁላችሁም መቆም እንዳለባችሁ በእግዚአብሔር አደራ እላለሁ። ምንድን ነው የሚያስፈልገን? የሚያስፈልገን ምንድን ነው ለኛ የመጀመሪያው መተባበር፣ መደማመጥ ነው የሚያስፈልገን። አሁን ብዙ ጊዜ እንዲህ አይነት ድርጅቶችም እንዲህ አይነት ነገሮችም ይጀመራሉ፣ ግን ግባቸው አይደርሱም። ምክንያት መደማመጥ ስለማንችል ነው። ብዙ ጊዜ የመደማመጥ ችግር ስላለ አሁን ሁላችንም አንዳችን ለአንዳችን አንዳችን የአንዳችን ጉድለት ይ ሳይሆን የአንዳችን ጉድለት ሞልተን ወደ እውነተኛና ወደ ሙላት መሄድ ይኖርብናል። ስለዚህ ሁሉም ማህበረሰብ ለእንደዚህ አይነት ሁኔታ ከትችት ወጥቶ ወደ ተግባር መግባት አለበት። ወደ ተግባር ስንገባ ደግሞ የገንዘብ፣ የሀሳብ፣ የምክር፣ የእውቀት አስተዋጽኦ ማድረግ አለበት። ለዛሬ ያልሆነ መቼም ላይሆንም። ምናልባት አሁን ከመለጠን ነገ ማድረግ ብንፈልግ እንኳን የማናደርግበት ጊዜ ይመጣል። እናድርግ ብንል እንኳን የማናደርግበት ጊዜ እድላችን፣ የመጠቀም ጊዜ እንኳን ላይኖረን ይችላል። ስለዚህ ዛሬ እድላቸው እንድትጠቀሙበት በእግዚአብሔር ስም ያቀርብላችኋል። ሶስተኛ ለብፁዕ አባታችን ብፁ አቡነ ጴጥሮስ ቃልዎት ያሰማልን፣ በረከታቸው ይደርብን። አዎ እውነት ነው ያሉት ነገር ማለት ነው። ዛሬ ቅዱስ ቤተክርስቲያን ላይ እኛ አባት ኖረው ቢሆን እውነት ላቸዋለሁኝ፣ እንደዚህ የምንጮህበት እንደዚህ የተደረገ ያለው ነገር ሁሉ ምላሽ ያገኛል ብዬ አስባለሁ። እኔ በራሴ በኩል እውነት ላቸዋለሁ። እኛ አባት ከቤተ ክህነት መውጣታቸው ቅዱስ ቤተክርስቲያንን እጅግ የጎዳት ይመስለኛል። ለማንኛውም እሱ የፈቀደው ነው የሚሆነው ነገ መልካም ቀና ያለን ብዬ አስባለሁኝ። ወደ ቀጣይ መረጃ እንሄዳለን። ለሩት ሀላፊዎች ከንቲባቸው የሆኑ ሌሎችን መንግስታት በነበሩ ዘመን እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። በህይወቴ ከሚቆጨኝ ነገር አንዱ እናንተ ጥቁር ልብስ ልበሱ ስትሉ መልበሴ ነው። እማምላክ ወላዲት አምላክ ምስክሬ ነች። በዛ ጭንቅ ጊዜ፣ በዛ ክፉ ጊዜ እኮ እናንተ እንደ ልጅ አድርጋችሁ ስትጠሩን ቅዱስ ቤተክርስቲያናችንም የናንተንም ቦታ የእናንተንም ስልጣን ለማስጠበቅ ስንል ብዙ ዋጋ ከፍለናል። ዛሬ ግን እናንተ ያን ሁሉ ሁለት እረስታችሁ ፊታችሁን አዙራችሁ ብናል እኛ ንስተውን እማምላክ ወላዲት አምላክ ምስሏ ላይ እንደዛ ሲሳለቁ ሲተፉባት ሲቀዷት ሲወረውራት ሲያጨማድዷት እያያችሁ እንዴት ዝምታ መምረጥ ቻላችሁበት? እያያችሁ ዝም የምትሉ ከሆነ እማምላክ ትፋረዳችሁ እናንተ ከላይ ተቀምጣችሁ ዝምታን በመረጣችሁ ቁጥር እኛንም ባለማተቦች ዋጋ እየከፈልን ያለ ነው። እናንተ ከላይ ተቀምጣችሁ ነገሩን ሁሉ ባላየና ባልሰማ ስታልፉት እኛ ሄዳ ልጆችን ዋጋ እየከፈልን የምንገኘው እንዳባት አባቱ ሁኑን እንደረኛ እረኛ ሁኑን። እባካችሁ ሲኖዶስ የሚለው ስም በአሁን ሳሌ ስም ሆኖ ብቻ ቀርቷል። ምን አለ እንደና አቡነ አብርሃም፣ እንደና አቡነ ጴጥሮስ፣ እንደና አቡነ ኢሳቅ ብትሆኑልን። እናንተ በጥቁር መኪና እየሄዳችሁ ምዕመኑን እንኳን ዞር ብላችሁ የማታዩ ስለምትበሉት ምግብ፣ ስለምትለብሱ ልብስ፣ ስለምትነዱት መኪና የምትጨነቁ በሰማይ ወየውላችሁ። ልጆቻችሁ እንደቅጠል እየረገፉ እያያችሁ ባላየ ስታልፉ፣ አያስጠላም? አይሰለችም? ለእናንተ ወንበርና ስልጣን ሲባል እኮ የሻሸመኔ ኦርቶዶክሲያን እንደቅጠል ረግፈዋል። ለእናንተ ስልጣን እና ወንበር ቦታ ሲባል እኮ የያቤሎ ማርያም ወጣቶች እንደቅጠል ረግፈዋል። ለእናንተ የዘርና የፖለቲካ ማስፈጸሚያ ሲባል እኮ የወለቴ ቅዱስ ዮሐንስ ወጣቱ ልጆች እኮ እንደቅጠል ረግፈዋል። አንረሳም፣ አንዘነጋም። መድሃን ያለም ይፋረዳችሁ። እሳቸው የተናገሩትን ብዙዎቻችሁ ሰምታችሁታል። ስብሰባ ነበረ አደለ? የቅዱስ ሲኖዶስ አባል ስብሰባ ነበረ። ከስብሰባው መሀል አንደኛቸው ብዙ አቡነ ዲዮስቆሮስ የተሰኙት አባት፣ እኔ አባት ብዬ ልጠራቸው አልችልም። እኛ ስለ ስዕል መቀደዱ፣ ስለ ስዕል መበሻሸቁ፣ ስለ ስዕል ማዋረዱ፣ ቤተክርስቲያንን ማቃለላቸው ስርዓታችንን ዝቅ ማረጋቸው አምልኳችንን ማዋረዳቸውን እንደ ህግና እንደ ፍትህ በጠየቅን አጀንዳ ነው ብለው በመንግስት ፊት እኛን አሳልፎ ሰጡ። ብዙዎቻችሁ ሰምታችሁታል። ብዙዎቻችሁ ሜንሽን አርጋችሁልኛል። ግን እኔም አልገባኝም፣ ምን ለማለት እንደፈለጉ አልገባኝም። እኛ ከዚህ ጀርባ ምን ጥቅም እያገኘን እንደሆነ እያሰቡ እንደሆነ አልገባ ከዚህ በላይ ግን ምን ሲሆን ማየት እንደሚፈልጉ ነው ያልገባኝ። ከዚህ በላይ ምን እንዲያደርጉ ነው የፈለጋችሁት ከዚህ በላይ ምን ሲያደርጉ ነው ማየት? እርሶ ማባቱ ነው ታውቁ እርሶ አባብ ላይ ቤተክርስቲያን እረኛ ሆኖ ሊጠሩ ነው ብሩኬ ላይ አሁንም አንድ ነገር ቢሆን አሁንም ጥያቄያችን ከእናንተ ነው። ውድ ኦርቶዶክሳውያን እንኳን ደስ አላችሁ። የነባሩኬ ጉዳይ ስንጮህበት የነበረው መልስ አግኝቷል። ስለዚህ ይህንን ቪዲዮ ተከታትለን እንመለስ፣ ሀሳብ እንሰጣለን ቪዲዮው ላይ አቡነ ዲዮስቆሮስ የተናገሩትን ነገር ነው ነግራችሁ፣ ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛን እንድንያዝ ነው ይፈልጉት። ላምበላችሁ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የመቤታችን የቅድስት ድንግል ማርያም ምስለ ስዕሏ መቀደዱ ችግር የለውም፣ ይሄንን መደረጉ ምንም ችግር የለውም። ይሄንን ግን እንዲባባስ ያደረጉ የጮሁት ወሮ በላዎች ናቸው ብለው አቡነ ዶስቅሮስ ተናግረዋል። ስለዚህ ስንጮህ የነበርን ሰዎች ምላሻችንን አግኝተናል። በጣም እናመሰግናለን። ኦርቶዶክሳውያን እንዲህ ከሆነ ከዚህ በኋላ ባለው ጉዳይ ምንም ላለማለት ሁላችንም ዝም ልንል ነው። እጅ በደረት ልናደርግ ነው ማለት ነው። የተወደዳቸው ኦርቶዶክሳውያን እንግዲህ ለቅድስት ቤተክርስቲያን በመጸለይ ለታሰሩትም ወንድሞች ወንድማችን በመጸለይ ምን ማድረግ ይጠበቅብናል። ወደ እግዚአብሔር ማሳሰብ ብቻ ነው ያለው ጉዳይ። አባቶቻችን እንደዚህ ብለዋል። እኛም ደግሞ በምንሰራው ቪዲዮ ምክንያት ሪፖርት ተደርጎ ቤታችን ላይቭ ከልክሎናል። ኦርቶዶክስ ምን ትላላችሁ? ይህንን ቪዲዮ ሼር ሪፖስት አድርጉልን፣ ቤቱን ደግሞ ኮፒሊንክ አድርጋችሁ አስለቅቁልን። አገልግሎት የምንሰጥበት የቤተክርስቲያን ጉዳይ የምንጮህበት ሚዲያችን ስለሆነ ሪፖርቱ እንዲነሳ ሁላችሁም የቻላችሁትን ያክል ሼር ሪፖስት ኮፒሊንክ አድርጋችሁ አስለቅቁልን። እኔ ኦርቶዶክስ ነኝ፣ አንድ ኦርቶዶክስ ነኝ። በእርግጠኝነት አንድ ሃይማኖት ተከታይ የሚለብሰው ልብስ እንኳን ለብሽ አራክሽ፣ ረግጭ ይሄ እንደዚህ ነው ብዬ ብገኝ፣ በእርግጠኝነት እሰቀላለሁ። በእርግጠኝነት ህግ አሳዶ ይይዘኛል። አንድ የፖለቲካ ፓርቲ እንኳን ብነካ፣ በእርግጠኝነት አሳዶ ይዘኛል። ነገር ግን የኦርቶዶክሳውያን የሆነ ነገር ሁሉ ሲረገጥ፣ ሲሰደብ፣ ሲቃጠል፣ ሲጨማደድ ህግ እያየዝም ይላል ህግ መፍትሄ የለውም። ሕግ በኢትዮጵያ ውስጥ አድሎ እየፈጸመ ነው። ለኛ ለኦርቶዶክሳውያን የሚሰራ ሕግ ኢትዮጵያ ውስጥ የለም። ምክንያቱም አንዴ ይነሳሉ ተክልዬ ላይ ይዘምታሉ፣ አንዴ ይነሳሉ ሚካኤል ላይ፣ አንዴ ይነሳሉ ጊዮርጊስ ላይ፣ አንዴ ይነሳሉ እመቤታችን ላይ። ተአምረ ማርያምን ሲፈልጉ ሲያንቋሽሹ፣ ተክልዬን ገድላቸው እንደፈለጉ ሲያደርጉ ሀይ የሚል ሕግ የለም። ይበልጥ የተሳደቡት ሳይሆን ለምን እንሰደባለን ብለው የሚወጡት ልጆች በእግር በፈረስ እየተፈለጉ እየታሰሩ ድብደባና ግፍ እየተፈጸመባቸው ያለች እያደረገች ያለች ሀገር ናት። ጊዜ የሰጣቸው ባለጊዜዎች፣ አፋቸው ላይ የሚጸዳዱ ባለ ጊዜዎች ኢትዮጵያ ምድር እንድትጠላ ኢትዮጵያ ብለን የምናከብራት የምንወዳት ሀገራችንን ሀገር እንደሌለችን እያደረጉ ነው ያሉት፣ እና ለእነዚህ መንግስት መፍትሄ የሚለውም ለእነሱ የሚሆን ሕግም አልጸደቀም እነሱን መቅጫ አንቀጽ የለውም? ለምን ኦርቶዶክሳውያን ይሄ ሁሉ እርጅብኝ ይወርዳል? የትኛው መስጊድ ተቃጠለ ተብሎ ኦርቶዶክሳዊ ዝም ብሏል? ቤተ ክርስቲያን ሲቃጠል ዝም፣ ክርስቲያን ሲገደል ዝም። ተአምራቶቿ ገድሎቿ ነው ያ ተቅድሳቶቿ ሲረገጡ ምን ሲባሉ ዝም። ካህናቶቿ ሲጨፈጨፉ ዝም። ለኦርቶዶክሳዊያን ፍትህ የሚሰጥ ህግ የለም። አንቀጽ አልተጻፈም። እነዛን ሀይ የሚል አንቀጽ የለም፣ አልተጻፈላቸውም። በቃ እንደዚህ ነው የሚቀጥለው። አንዷም ትመጣለች ትጸዳዳለች በአፏ አንዷም ትመጣለች ትጸዳዳለች በቃ እኛ ለምን ስንል እኛም በእግር እያሳደዱ መግደልና እንትን ማለቱ ማሰሩ ነው በቃ መፍትሄው ይሄ ያጸድቃል ይሄ ያስኬዳል እንደ ሀገር ያቆማል እንደ ሰው ልክ ነው ክርስቲያኖች አላስተላልፍ ማለት ይችል ነበር ታስታውሳላችሁ ብዙ አሁን ተክለ ሃይማኖት በወሎ አካባቢ የሚኖሩት ህዝበ ክርስቲያን በአስቸጋሪ ሁኔታ ላይ በነበሩበት ሰዓት፣ ህዝቡ በረሃብ ሲቆላ አባታችን ብፁዕ አቡነ ተክለ ሃይማኖት ብሔርና ጎጥ ሳይከፍሉ ሀገርን ሳይለዩ ወላይታ የተወለዱ አባት ወሎ ለተራበው ህዝብ በዛ አይነት ባሰቃቂ ሁኔታ ሲሞቱ አባታችን ምንድን ነበር ያደረጉት? ህዝቤ እየተበራበ፣ ህዝቤ እየተቆላ፣ ህዝቤ እየሞተ እኔ አልበላም አሉ። ስጋቸው አልቆ አጥንታቸው እስከሚቆጠር ድረስ የሞቱ አባቶች አሉ። የአሁኖቹ ምን ምን የሚሏቸው ናቸው? እንደዚህ ከፖለቲካ ጋር የተደመሩ እንዴት አድርገን አባት ብለን እንጠራቸው? እዚህ እጅግ በጣም የሚያሳዝን እውነት ነው። እኔ አሁን የምናገረው ነገር እጅግ በጣም አጸያፊ ድርጊት ሊሆን ይችላል፣ ግን ተናግረን መሞት አለብን። አደርባይ መሆን አልፈልግም አልፈልግም አንድ ሰው መከበር የሚችለው ራሱ ሲያስከብርና ተዋህዶ ሃይማኖቱን ሲያስከብር ነው። ካላስከበረ ግን ለወዱ ካደረ ለከርሶ አምላኩን ከማለት ወደኋላ አይልም። እና ትናንትና በእንደዚህ አይነት መልኩ መልእክት ሲያስተላልፉ እጅግ በጣም ነው ያመመኝን። እጅግ በጣም ያመን። ይባስ ብሎ ስለ እመቤታችን ስለ ቅድስት ድንግል ማርያም የሚቆረቆረው አይ ተበላዳ አዋ ተመታ እስር ቤት እስር ቤት ለገቡት ለገቡት ለታሰሩት ወደ ወህኒ ቤት ለተወረወሩት ወንድሞቻችን እህቶቻችን ድምፅ ይሆናሉ ስንል ጽንፈኛ ነፍጠኛ እያሉ ጎጥንና ብሔርን ያቀነቅናሉ። መድረክ ላይ ወጥተው ወነነሳ ሀገርነ ዘበሰማይ እያሉ ይሰብካሉ። በአፎ ወይ ድሮ በልቡም ይረግሙ አለ ዳዊት። በአፋቸው ይመርቃሉ በልባቸው ግን ይረግማሉ። መድረክ ላይ ወጥተው ሌላ ጊዜ ይናገራሉ። ይህም ምስኪን የሆነ ምእመን ህዝበ ክርስቲያን ይነግሩታል። ሌላ ጊዜ እንደገና ደግሞ የፖለቲካ አጀንዳቸውን ያራምዳሉ። እና በጣም ብዙ ሰዓትና ብዙ ጊዜ ፈጆባችሁ አንፈራም ተናገር እንሞታለን። እና ምናልባት ምናልባት እህቶች፣ ወንድሞች፣ አባቶቻችን እናቶቻችን ጨምራችሁ እዚህ ጋር እኔን የሚመስሉ አባቶች አሉ፣ ውስጣቸው እያረረ፣ እየተከነ፣ እየደበን የሚኖሩ እነሱን ከእነሱ ጋር እንዳደምሯቸው በመምህራንም ደረጃ እራሱ አሉ፣ አቅም የሌላቸው ነገር ግን ውስጣቸው የሚያር እነሱንም ከነዚህ አጀንዳ እንዳደምሯቸው። ነገር ግን እነዚህ ሰዎች ከዛን ጊዜ በኋላ ነው እንግዲህ ተሞዳምዶ ከመጡ በኋላ የሚገርመው ነገር ህዝበ ክርስቲያን ያልቃል ብለው ተሞዳምዶ መጡ። ያኔ ራሳችንን ማስከበር እንችል ነበረ፣ ተዋሂዶ ራሷን ማስከበር እንችል ነበረ። ብሎም ብሎም እስካሁን ድረስ አሁን የሚከፍተንብን ሁሉ ጸጥ ይል ነበረ። ነገር ግን አባቶቻችን ቀኘን ሲመታ ግራን ስጥ የሚለውን ጅል ይሆን ይሁን ወዳቾ ከርሳቾ አስቸግሯቸው ይሁን እንጃ አላውቅም። በዚህ ልክ ድረስ አድርሰውናል። ያኔ አስከበረን ቢሆን ኑሮ ይሄን ያህል ህዝብ አያልቅም ነበር። እውነት ነው የምላችሁ፣ በጊዜው የተሰየፍ ነው። ተሰይፈን የአባቶቻችን የሰማይትን ክብር አግኝተን ለቀጣዩ ትውልድ ማለት ነው ሰላሙን ያገኝ ነበር። ጦርነት እያዘዝኩ እያወጭኩ አይደለም። እውነት ነው የምነግራችሁ፣ ጦርነት እያወጭኩ አይደለም። አሁን ከዛ ውጭ የሚያልቀው ህዝብ ቤት ይቁጠረው፣ እግዚአብሔር ይወቀው። በዚህ ልክ እንደዚህ እያደረጉ የሚኖሩ እንግዲህ አባቶቹ ሁሉ ለመጥራት እጅግ በጣም ያሳፍርሃል እላለሁኝ። ከዚህ ውጭ ምናልባት እኔ በተናገርኩት ኃይለ ቃል ወንድሞች እህቶቼ እንዳትሰነካከሉ፣ ትክክለኛውን ነገር ስለተናገርኩኝ ምናልባት እንደ ንስሓ ከታየ ንስሓ ይንቀበላለሁ። ግን በወዲያ ምቄ መያዝ ስለማልችል ተናግሬያለሁ። ባጠፋው ይቅርታ እላለሁ።